ከመጥራት ከጣዖት አምልኮ እንዲወጣ ለማድረግ ከመስበክ ወደኋላ አለልም ነበር። ያሉት ወንድን ልጅ በጥሩ ሁኔታ ሊፈትኑ የሚችሉ ነገሮች ናቸው። ዘራፍ ምናምን ጎበዝ ምናምን ልንል እንችላለን። ጀግና ነኝ ያለ ወንድ በሴት ይፈተናል። ቋሪሾች ይሄንን ስለሚያውቁ ሴት በገፍ እና ቅርብ የሚል ጥያቄም አቅርበዋል። እኔ ነኝ ጥሩ ነኝ የሚል ሰው በገንዘብ ይፈተናል። ገንዘብ የማይወድ ሰው የለም። ሁላችንም ገንዘብ እንወዳለን። በዚህ ምድር ላይ ስንኖር ገንዘብ አስፈላጊ ነገር ነው። ሰው ሀብታም ሲሆን ገንዘብ ሲኖረው የሚሰጠው ቦታ ትልቅ ነው። ስለዚህ ገንዘብ ይፈልጋል። ሰው ገንዘብ የማይወድ በገንዘብ የማይፈተን ለገንዘብ ሲል ወንጀል ውስጥ የማይገባ ሙስና የማይሰራ ሆ የሆነ ነገር ለማድረግ የማይፈተን ሰው የለም። ገንዘብ ምንስጥ ተብሏል። ብቻ ይሄን የእስልምና ስብከት ይቁምልን። ገንዘብ ከፍለንም ስልጣን የሰው ልጅ በጣም ያጓጓ ነገር ነው አደለ? ኢትዮጵያ ውስጥ ስንኖር መቼስ የኢትዮጵያን ታሪክ ዞረን ስናይ ሰው ለስልጣን ብሎ ይጋደላል ለስልጣን ብሎ ስንት ነገር ያደርጋል። ታሪክን ዞራችሁ ብትመለከቱ በጣም ነው የምትገረሙት። አንድ ንጉስ፣ አራት ወንድማማቾች፣ አራት ልጆች ወልዶ አንዱ ሶስት ወንድሞቹን ገሏል፣ ነገ ስልጣን ሊቀሙኝ ይችላሉ ብሎ። የኢትዮጵያ ታሪክ ነገስታት፣ ሁል ጊዜ ሁል ጊዜ የኢትዮጵያ ንጉሶች ሰንዳፋ ቤተሰቦቻቸውን ያስሩ ነበረ። ስልጣን ሲይዙ ይሄ ወንድም ይህ ስልጣን ሊቀማኝ ይችላል፣ ይሄ አክስቴሌ ስልጣን ሊገማኝ ይችላል ብሎ ስለሚያስቡ ቤተዘመዶቻቸውን እስር ቤት ነበር የሚያስቀምጡት። ስልጣን የሰውን ልጅ ያጓጓል። ስልጣንም እናቅርብ ተብሏል። ገንዘብም ስልጣንም ሴቶችንም ከፈለግ እንስጥህ ብቻ ይህንን እስልምና መስበኩን ማስተማሩን ተገለጠልኝ የምትለውን ገብርኤል መጣ የምትለውን ጅብሪል መጣ የምትለውን ነገር ብቻ ተውልን፣ ተብሎ አንዱ ብቻውን የሰው ልጅ ስንት ወንጀል የሚያሰራው ሶስቱም ነው፣ በጉቦ መልክ የመጣው ያንን አድቀበል ሲሉ፣ ጉቦም እንደማያዋጣ ሲገባቸው ሰዎቹ ወደ ማዋረድ ነው የሄዱት። አንዳንድ ጊዜ ታሪክን ስታነቡ የውሃሌዎች ስታዩት አጋጣሚ መስሎ ሊታያችሁ ይችላል። እራሳችሁን እዛ ቦታ ላይ ካላራመዳችሁት ማለት ነው። ሀገር ቤት አንድ ተረት አለ። ሴት የላከው ሞት አይፈራም ይባላል። ምን ማለት ነው? አንድ ሴት በቃ በርታ፣ ጎበዝ፣ ጀግና ያለችው ወንድ ሞት አይፈራም። ሞት ያለበትም ውስጥ ይገባል። ስለዚህ ወንድ ልጅ ከሴት ጋር ሲሄድ አክብሮ ይባላል፣ አይደል? አለበለዛ እንዲህ ምንድነው አንተ ካለችው አንበሳ ሊሆን ይችላል አይነት ነገር ነው ተረቱ። ከሚስታቸው ጋራ እየሄዱ ሲሰደቡ አስቡት፣ እዛ ቦታ ላይ ቆማችሁ አስቡት። አንድ ጊዜ ላይቭ ላይ እኔ ቤት በጣም ረብሻ ተነሳና ሐሰኖ ያሲ ያሲን ሀሰን ነበር አብሮኝ እና ነገሮችን ለማረጋጋት ስንሞክር አንድ ሰው በጣም በጠበጠ እና ሀሰን ብዙ ጊዜ ቶሎ ፊል አያደርግም፣ ነገሮች ዝም ብሎ ነው የሚያሳልፋቸው። ከዛ ልክ ያ ላይቭ ካለቀ በኋላ ትንሽ ተሰማኝ። ዛሬ ያለ ለምን ስለው ባለቤቴ እያየች ነበር አለ። ላይቭ ላይ ሀሰን ነገሮችን ለማረጋጋት ሲሞክር አንዳንድ ሰዎች ቃላቶችን ሲወረውሩ የቲክቶክ ላይቭ ላይ ባለቤቱ ማየቷ ሀሰንን ትንሽ ምቾት ነሳው፣ ብዙ አልተስማማውም። ላይክ እንደዛ ነን ሰዎች ስንባል፣ በእውነተኛው ዓለም ላይ ደግሞ አውርዱት። ከሚስት ጋር እየሄዱ እጅ ለጅ ተያይዘው አንድ ሰው መጥቶ ቢሳደብ የፈለገ ፈሪ የምትሉት ባል ቡጢ ከመሰንዘር ቴስታ ከመሰንዘር፣ ድንጋይ አንስተው ካልተፈናከትኩ ካልገደልኩ ከማለት ወደኋላ ከባለቤታቸው ጋር እየሄዱ ሲሰደቡ የቤት ጥራጊ ቆሻሻ መንገድ ላይ ሲደፋ እሳቸው በሚራመዱበት እንስሳት አርደው የሚፈልጉትን ስጋ በልተው አንጀቱን፣ ምናምን ይሄ ቆሻሻ ነው ተብሎ የሚጣለውን እሳቸው ላይ ሲወረውሩ እንዴት አቅም እንደሚጠይቅ አስቡት። ያ እኔ ማለት አንዳንድ ጊዜ አንዳንድ ልጆች ስናወራ ያው በብዛት እኔ ሙስሊም ካልሆኑ ልጆች ጋር ነው የምንውለውና ስናወራ ይሄ ተረት ተረት ነው ይሉኛል። ተረት ተረት ነው የሚያስብለው ለምን እንደሆነ ታውቃላችሁ? ወንድ ሆኖ ያንን ማለፍ ስለሚከብድ ደዬ ሚስቴ ፊት እንደፈለገ ይመጣታል እንጂ ምናም ብሎ ማንም ማንም ወንድ ዓለም ላይ ስንት ቢሊዮን ወንድ አለ? በአሁኑ ሰዓት ላይ ሚስቱ ፊት ሄድና ቆሻሻ ያደፋበት ከዛ ላይ ያሳያል። ኡስታዝነ፣ ጳጳስነ ምንም በለው ያሳይሃል። ሚስቱ ፊት ሂደና ተናገረውና በኋላ እንደ ቤቱ ገብቶ ፈጣሪውን ይቅርታ ይጠይቅ የሆናታል እንጂ አልፎ አይሄድም። ለዚህ እሳቸው አልፎ መሄዳቸው ለብዙ ሰው ተረት ተረት ነው የሚሆንበት። እንዴት ለምዶ እንዴት ሊታለፍ ተቻለ? ግን አልፈዋል። ባለቤታቸው ፊት፣ አይሻ ፊት፣ ከድጃ ፊት ተሰድቧል። ሰው መቶ ተናግሯቸዋል። አልፈዋል። ልጅ ማንም ወላጅ ልጁ ፊት ጀግና ጎበዝ ምናምን መባል ነው የሚፈልገው። ምክንያቱም ልጆች ሁል ጊዜ ወላጆቻቸውን እንደ ሁሉ ነገር አድራጊና ፈጣሪ ነው የሚያዩት። ሕፃናት ልጆች የሆኑ ነገር ሲፈጠር ሮጦ ወላጆቻቸው ስር ነው የሚደበቁት። ወላጅ ሁሌ የልጆቹን ለመከለል ከፊት ይወጣል፣ ይቆማል። በተለይ ደግሞ አባት ስትሆኑ አባትነት ጊዞ ከሚመጣው የቤት ስራዎች አንዱ ያ ነው። ልጅን መከለል መጠበቅ፣ አደጋ ሲመጣ ቶሎ ከፊት ቆሞ አደጋውን ማሳለፍ ልጅን ደብቆ አስቡት፣ ልጆቻቸው ፊት ነቢዩ መሐመድን ለማዋረድ ሰዎች ሲታገሉ፣ አንድ ጊዜ ፋጡማ ናት ኢብን ኢስሃቅ እንዴት እንዳለቀሰች ዘግቧል። በቃ ምርር ብሏት ምን ጉድ ነው? ምን ምንድን ነው? ምን አደረግን? ይሄ ማህበረሰብ እንደዚህ የሚጠላን አባቴን እንዲሚያደርገው ወደ ቤት ሲገቡ ጀርባቸው ላይ ያልተደፋ ነገር አልነበረም። እያራገፈች በቃ መቋቋም አቅቷት በጣም ነው ያለቀሰችው። ይከብዳል አይደል? አስቡት እስኪ እናንተን አባት ከደጅ ሲገባ ጎረቤት ቆሻሻ ደፍቶበት ወይ የሆነ ነገር ሆኖ ምናምን ቢመጣ፣ ይከብዳል ይከብዳል። አለና እሱም ታልፏል። ስልጣን፣ ገንዘብ፣ ሴት በሽልማት ይምጣ አልፈልግም ሲሉ እንግዲያው፣ በክብር ማቆም ካልተቻለ፣ በመደለል ማቆም ካልተቻለ ደግሞ በጉልበት ይሞከራል ተብሎ በማዋረድ በማሸማቀቅ ለማስቆም ተሞክሯል። እሱኛውም ታልፏል። ይህ በማሸማቀቅ በመስደብ ህሊናን ቶርቸ በማድረግ ይህ እነዚህ ነገሮች የሚፈጥሩት የውስጥ ህመም እኔ እንደዚህ እንደማወራላችሁ ቀላል አለም። ሰው ከዚህ ባነሰ ሁኔታ ሲያልፍ የሚያልፍባቸው ነገሮችን ስታዩአቸው ቀላል አይደለም። ግን ለምን ሁሉ ዋጋ የሚከፈለው ብላችሁ አስባችሁ ታውቃላችሁ? ይህን ሁሉ ዋጋ የሚከፍሉት ገንዘብም ከሆነ ይኸው በቃ

እንሹ ምንም ግርግር፣ ጦርነቱ የሁሉ ውርደቱ ሳይመጣ ስልጣኑንም፣ ገንዘቡንም፣ ሴቶቹን ከተፈለገ እናቅረብ ሲባል አልፈልግም ብለው ሁሉንም ተውት። ለምን ከዛ የበለጠ ነገር ምን ለማግኘት ነው የፈለጉት? ይሄንንም አልቀበል ሲሉ በስነ ልቦና ለማሸማቀቅ በሚሄዱበት ቦታ ለጓደኛ የስሙን ሰጥታቸው አናደዳቸው እንጂ አቡጃሃል አቡጃሃል ሚስት እንደ ወሬ ነጋሪ ከኋላ እየተከተለች ገበያ መሃል ስትሳደብ አስቡት እስኪ። ከቤት ስትወጣችሁ በመንገድ ስታልፉ ሰው ሁሉ ሰው እየተከተለ ከኋላ ሲሰድባችሁ ያው ወንድ ሆነ በሴት ስትሰደብ ማለት ነው እንዴ። በቦክስ ማላመጫዋን ከማዳመጫዋ ምናምን ቀላቅሎ ዝም ማስባለሁ እንጂ በየቀኑ የሴት ስድብ መሸከም ለምን ምን ሲ ምን ለማግኘት ምን ለመፍጠር ያስብላል አይደል ለምድሮ ነቢዩ መሐመድ ይሄን ሁሉ መከራ የሚያልፉት ለምድሮ ሴቶች ሲሰድቧቸው ዝም የሚሉት ለብሬቤን ቆሻሻ እያወጡ ሴቶቹ በገድ ላይ ሲደፉ ቤት ውስጥ የስጋ ምናምን ከትፈው የማይበላውን አንጀት ምናምን ቆሻሻውን ሲደፉባቸው ዝም ብለው የሚያልፉት፣ ፈሪ አለመሆናቸውን እኮ በጦርነት ሰዓት አስመስክሯል። አር ኔለኝ ያለ ጦርነት ላይ ተሳትፏል። ያውም በቁጥር ተበልጠው ምናምን አስፈሪ የሚባሉ ጦርነቶች መሐል በደንብ ተሳትፏል። መሐመድ ፈሪ አለመሆናቸውን በደንብ በጦር ሜዳ አስመስክሯል። እንዲህ አይነት ወኔና ድፍረት ካለ እዚህ ጋራ ለምን ዝም ተባለ? የስነ ልቦና ጦርነቱ ብቻ አይደለም፣ ዱላም ደግሞ ተጀምሮ ነበር። በድንጋይ ተፈንክተዋል። ቁጭ ባሉበት አንድ ሰው መጥቶ የለበሱትን ልብስ ይዞ አንገታቸው ላይ ምልክት እስኪያወጣ ድረስ ልብሱ ወዲያ ወዲያ ወዛውዞ አንገላቷቸዋል። እሳቸውን እከተላሉ ያለ ሰው ለማውራት ያስጠላል። ሲደረግ የነበረው የመጀመሪያ ሙስሊሞች ላይ ይከፈታል ኖርማሊ አልሮም ላይ ላይ ለዚ በጣም ሚዘገንን ሚዘግ በተለይ ሴቶቹ ላይ ሚዘገንን ሚዘገንን ነገር ነው። ሲደረግ የነበረው ለምንድን ነው የታለፈው? ይሄ ሁሉ በዚህ ሁሉ ግርግር ውስጥ ራስን መቆጣጠር ራስን መግዛት ስሜት የጥያቄው መልስ ነው። የሚያስገርመው ሰዎችን ወደ እስልምና ለመጥራት ምንም ሌላ መልስ አታገኙ። ምንም ሰዎችን እየተሳደቡ እየደበደቡ ቡጢ የሚሰነዝ ቡጢ የሚጠፊ የሚሰነዝረውን በቡጢ አይኑን እያጠፉ እናገራሉ ያለውን በጠረባ እያንሳፈፉ በልጆችቹ ፊት የተናገረውን እስከ ቤተሰብ ፊት ነው ምገርፍ እያሉ መደባደብ እየተቻለ ወደኋላ ሰው የተጎተተው ለምንድን ነው? ስነ ምግባር የያዘው ለምንድን ነው? እራሱን የገዛው ለምንድነው? ስትሉ በቃ ሰዎችን ወደ እስልምና ለመጥራት መልካም አርአያ ለመሆን በከተማው ጀግና የተባሉት እነ ዑመር ወደ እስልምና ሲመጡ እነሱም እንዲሁ አይነት ባህሪን ያሳዩት ለምን እስልምና ራስን መግዛት መቶ መቶ ለፈጣሪ ራስን ማስገዛት ነው ሚለውን በተግባርም በሕይወትም ኖሮ ለማሳየት እና ሀምዛ እና ዑመር እኮ ሙስሊም ከመሆናቸው በፊት እኮ ሰው ደፍሮ ቀና ብሎ እኮ ማያያቸው ናቸው። ሰው እኮ መንገድ የሚለቅላቸው ናቸው። ጠበኞች፣ ሀይለኞች፣ ጉልበተኞች የተባሉ በሰላሙ ጊዜ ሰው የማይዳፈራቸው ሰዎች ሙስሊም ሲሆኑ ሰው እየተዳፈረ ሲመጣ ጉልበት እያለ ጡንቻ እያለ መማታት እየተቻለ ሴፍ አንስቶ እንደ ክትፎ ስጋ መቆራረጥ እየተቻለ ስሜትን፣ ቁጣን ሰብሰብ አድርጎ ማለፍ ሳባዎቹ ጋር ታያላችሁ። ለምን ሲባል የእስልምና መንገድ ምግባርን